ስለሚቀኑብን ወይ አይሰጡም፣ ስለሚቀኑብን። የሀገራችን ሰው ምን አለመሰላችሁ? እንደ መልክሽ ማማር አመልሽ በበጄ እንደ ህዳር ወባ ፍቅርሽ ሰው በፈጀ ይላል። የሰው ልጅ ከመልኩ በላይ አመሉ፣ አስተሳሰቡ ቢያምር ግሬ ሳለው ግርባ ሞገስ አለው ብዬ አስባለሁ። ከመልኩ በላይ ግርማ ሞገስ ሲኖረው የሰው ልጅ በጣም አሪፍ ነው ብያለ ብዬ አስባለሁ። በቤታ ጊፍት መበለጧ በነ ሌሎቹም በሌሎቹም በነ መማር ምናምን በጊፍት መበለጧ በጣም ተጽዕኖ ፈጥሮባታል፣ በብዙ ነገር። እውነቱን ለመናገር ማሜ፣ እኔ ማሜ ላይ ስቄ ምናምን ብዙ ቪዲዮ ሰርቼባት አውቃለሁ፣ ግን ዛሬ ኮስተር ብዬ ነው የምሰራው። ምናልባት እናንተ ማርሙኝ ኮሜንታተሮቼ። እኔ በጣም የማልስማማበት ወርድ የማልስማማበት ቃላት ልንገራችሁ። ይሄ ስለሚቀኑብኝ ነው፣ ጊፍት የማይሰጡኝ ስለሚቀኑብኝ ነው፣ ፎሎ ማያረጉኝ ስለማይቀኑብኝ ነው፣ እንደዚህ ማያደርጉኝ ስለሚቀኑብኝ ነው፣ እድገቴን የማይፈቅድ ምናምን የሚል ሰው ጤናማ አስተሳሰብ ነው ብዬ አላስብም። ዚስ ኢዝ ማይ ኦፒንየን። ይቀኑብኛል ብሎ ማሰብ ራሱ ጤናማ አስተሳሰብ አይደለም። ፈርስት ኦፍ ኦል ምንድን ነው ከሰዎች የተሻለ የተለየ ነገር ያለኝ? ምንድን ነው ምንድን ነው ከሰዎች የተለየ የተሻለ ነገር ያለኝ ብሎ ማሰብ መልካም ነው ብዬ አስባለሁ። ለመቅናት ምንድን ነው ከሰዎች የተሻለ ነገር ያለኝ? ሰውስ ለምን በኔ ይቀናል? መቅናት ከፈለገ ብዙ የሚቀናበት ሰው እያለ ቤት ቁጭ ብሎ ልጅን በማሳደግ ሰው ይቀናል? እኔ አላቅም። ብቻ ይቀኑብኛል ይጠሉኛል፣ ይቀኑብኛል ብሎ ማሰብ በራሱ ጤናማ አስተሳሰብ አይደለም። እንደዛ አታስቡ። ማሜ ትክክል አይደለም። በጣም ቆንጆ ነሽ፣ አንገትሽ ያምራል፣ ሻምራል፣ ሰውነት ቅርጽሽ፣ ሁሉ ነገርሽ ያምራል። ግን ግሬስ ግርማ ሞገስ የሚባል ነገር ባዶ እሷ ጋር ብቻ አይደለም ብዙዎች ጋ አለ በጣም ቆንጆች ናቸው፣ ታዋቂ ናቸው፣ ፌመስ ናቸው። ግን የሆነ ቦታ ላይ ይሄ አለ አይደለ? ያልገነቡት ፐርሰናሊቲ እንትናቸውን ያወርደዋል። እና ትክክል አይደለም ብዬ አስባለሁ። ሰው ልጅ ደግሞ በቃ ተጫወተች አልተሳካም። መቼም በማንኛውም ውድድር ላይ አንዱ አሸናፊ፣ አንዱ ተሸናፊ ነው የሚሆነው። በቃ ስትሸነፉ መሸነፍን ማመን ነው። ስለምጠሉኝ ጊፍት አሰጡኝ፣ ስለምጠሉኝ እንደዚህ አታረጉኝ። ረብስማ በዛ ላይ ደግሞ ምንድን ነው በዚህ ደረጃ በዚህ ደረጃ ምን ጉድ ነው? በቃ ማለት በዚህ ደረጃ ምንድን ነው ምንድን ነው እንደዚህ ያደረገን? ረ ሊባሉ ነው እንዴ ሴቶቹ እርስ በራሳቸው? ረ ይቅር ይበላችሁ መድሀኒዓለም እግዚአብሔርን በተለይ ጉቺ ማሜ ቤታ ዲቦራ ሊያሾ ምን ጉድ ነው? ምንድን ነው ማለት። እኔ አላውቅም። ሁሉም በእኔ ትቀናላችሁ፣ በእኔ ትቀናላችሁ ነው። እኔ ደግሞ አብዛኛውን ስማችሁን አሁን የጠረኋችሁ ሰዎች ደግሞ አብዛኛችሁን ትቀናናላችሁ። እኔ ይቀኑብኛል ብሎ አስር እየወጣ የሚናገር ሰው ራሱም ይቀናል ብዬ ነው የማስበው ምክንያቱም የሚያስቀና ነገር አለኝ፣ ከሌሎች የተሻልኩ ነኝ ብሎ የሚያስብ ሰው በጣም ግሬስ አለው። ገል መጣርጎ ነው የሚያልፈው። ገል መጣርጎ እያሳየህ ይልኛል አላልኩም አሉ ዝንጥ ብሎ አልዘነጥኩም አሉ ከሀስከፐ ያለውን ይኸውላችሁ፣ ያለውን ከጓዳው እስከ ሳሎኑ እያሳየህ አይ ይውልኝ አላልኩም ማለት ከብቷችሁ ኋላ አይደለ? እንደዛ አይነት ሰዎች ደግሞ ብዙ ሰዎች አሉ። ብዙ ሰዎች እከሌ ከሌ ብዬ ልጠራላችሁ ይችላለሁ። ከዚህ ከጀርመን ሀገር አንድ ሰው ልጠራላችሁ ይችላለሁ። ከኩዌት አንድ ሰው ልጠራላችሁ ይችላለሁ። ከአሜሪካ ሁለት ሰው ልጠራላችሁ ይችላለሁ። እኔ እንኳን ባውቅም በሶሻል ሚዲያ ላይ ስም አይጠራም። በቃ ጽድት ያለ ህይወት ነው የሚኖሩት ኮንቴንታቸው ሌላ ነው ኮንቴንታቸው መካከል ግን ኑሯቸውን ታያላችሁ በቃ እነዛ ሰዎች እያሳየሁኝ ነው ግን ያንን ይልኝ አላልኩም አሉ ነው ገብቷቸዋል አይደለም እያወራሁ ያለሁት ስለ ሴት ልጅ ውበት አጠባበቅ እንጂ ሳሎኔን ኩሽናዬን ይልኝ አላልኩም አሉ ነው ግን ህይወታቸውን ይታያል ያልክ የቱርክ ፊልም ስታይ እንትን ህይወታቸው አቤት አልጋው ሲያምር፣ አቤት ሳሎን ሲያምር እንደምትሉ እነሱ ግን እኮ ስለ አልጋ ስለ ሳሎን ስለ ምናምን አይደለም የሚሰሩት ፊልም ነው እየሰሩ ያሉት። ግን በዛው አለባበሷን የጸጉር ስታይሏን የጥፍሯ ምናምን እንደዛ ማለት ነው። እና የሰው ልጅ ካለው ደግሞ በስነ ስርዓት በቃኔ ከማንም እበልጣለሁ ካለ እንዳንበሳ ገልመጥ ያደርግሃል። ከጮኸ ብዙ የጎደለበት ነገር አለ አረካ ማለት ነው። በህይወቱ እርካታ የለም፣ ገና አይልቦ አልደረሰም። ብዙ የጉድለት የክፍተት ስሜት ይሰማዋል ማለት ነው። የሰው ልጅ ከጩኸ ደሃ ነው ብዬ ነው የማስበው፣ እውነቱን ለመናገር ከጩኸ። እሳትና ደሃ ሲነካኩት አይወድም። ያው ደሃ ሆኜ ስለማቀው አውቀዋለሁ። ድህነት በጣም ሆድ ያስብሳል፣ እንድታደርጉ፣ በቃ ሁሉ ነገር ለእናንተ እንዲመስላችሁ ያደርጋል። ሙዚቃም ሲወጣ ለእናንተ ይመስላችኋል ይሄ መዝሙር የሚናገረው ስለ እናንተ ይመስላችኋል። እዛ ጋ ያለው ሰባኪ እስቲል አንቺን እየተናገርሽ ይመስልሻል። ሰው ሆድ ሲቢሰው ሰው እንደዛ ነው። በተረፈ ግን ህይወቴ የተስተካከለው የተሻልኩ ነኝ በኢዱኬሽንም፣ በኳሊቲ ኦፍ ላይፍም፣ በብዙ ነገር በዲቨሎፕም ምናምን ብሎ የሚያስብ ሰው እንገልመጣ አድርጎ ነው የሚያልፈው። ስጠሪው ራሱ ሶስት አራት ራሱ ጠርተሽ እኔና እኔን አልመሰለኝም አይነት ነው። እና ማሚ ትንሽ ብሶት አለባት በህይወቷ ደስተኛ አትመስለኝም፣ ከይቅርታ ጋር። ሁለተኛ ደግሞ አንድ ሰው ይቀኑብኛል ብሎ ማሰብ በራሱ እኔ ትክክል ነው ብዬ አላስብም። ያ የተሰማኝ ነው። ማሚ ተስተካከይ፣ ያ ተስተካከይ፣ ኔ ቆንጆ ብዬ ነው የማስበው። ያ መስራት ይሻላል። ደግሞ የገንዘብ ችግር ይሄ ጊፍት የማትሰጡኝ ስለማትወዱኝ ነው ከማለት ይልቅ ደግሞ መስራት